ሰላምና ጤና ይስጥልን። አምዛራ ሚዲያ ቤተሰቦች ለአሁኑ የተመራረጡ መረጃዎችን ይዘን መጥተናል። አስቀድመን ማበይት ነጥቦቹን እንንገራችሁ። በአፋህድ እና በአፋበሀ መካከል የተጀመረው አንድነት ውይይቱ ለመገባደጃው መድረሱ ተገለጸ። ድርጅቶቹ አንድ እንዳይሆኑ የፌዴራል መንግስቱ በተለይ ለፋኖ ከፍተኛ አመራሮች ከፍተኛ ገንዘብ በመመደብ እየሰራ እንደሚገኝ ለአምዛራ ሚዲያ የደረሰው መረጃ ያስረዳል። በቀዳሚነት የምንመለከተው ጉዳያችን ነው። የመከላከያ ጀነራል ወደ አሰብ ከሚደረገው ዘመቻ በፊት የፋኖ ኃይሎችን ሙሉ ለሙሉ መደምሰስ እንደሚገባ ተናግረዋል። የምስራቅ እዝ ዋና አዛዥ ሌተናል ጀነራል ማህመድ ተሰማ የፋኖ ኃይሎችን መደምሰስ የውጭ ጥላቶችን በር መዝጋት ነው ሲሉ ተናግረዋል። አብረውን ሲቆይ የሚያዳምጡት ጉዳያችን ነው። በርካታ ቁጥር ያላቸው የአድማ ብተና አባላት ለፋኖ ኃይሎች እጅ መስጠታቸውን ተከትሎ አቶ አረጋ ከበደ ፍርሃት ውስጥ መግባታቸውን አንድ የመረጃ ምንጭ ለአምዛራ ሚዲያ ተናግሩ። ከሰሞኑ በክልሉ ርዕሰ መዲና ባህር ዳር በአቶ አረጋ ከበደ በኩል ላይ ኤርትራ ትዘምታላቸው የተባሉ የአድማ ብተና አባላት በገፍ እጃቸውን ለፋኖ ኃይሎች እየሰጡ ስለመሆናቸው ተመላክቷል። እንዳስሰዋለን። በአማራ ክልል ከቆቦ ከተማ በቅርብ ርቀት ላይ በተደረገ አውደ ውጊያ በርካታ ቁጥር ያላቸው የፌዴራል መንግስት የጸጥታ ኃይሎች ሙትና ቁስለኛ ስለመደረጋቸው የወጡ መረጃዎች አስረዱ። ከፋኖ ኃይሎች አሃዶች መካከል የሀውጃ ልዩ ክፍለ ጦርና ያሳምነው ክፍለ ጦር አሃዶች በጥምረት ልዩ ስፍራዎች ጮቢበር ላይ ባደረጉ ተጋድሎ ድል ተቀዳጅተዋል ተብሏል። ታደምጣላችሁ። መልስ አብዴሳ አስደንጋጭ የተባለ ደብዳቤ እንደደረሳቸው ተመላከተ። ርዕሰ መስተዳድሩ የደረሳቸውን ደብዳቤ ተከትሎም ለመወያየት ዝግጁ መሆናቸው የተገለጸ ሲሆን እንደ መረጃ ምንጩ ገለዛ ከፍተኛ ፍርሃት ውስጥ ወድቀዋል ተብሏል። ክቡራን የአምዛራ ሚዲያ ቤተሰቦች አብረውን ሲቆዩ እኒህና ሌሎች መረጃዎችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። በአፋህድ ና በአፋ ባህ መካከል የተጀመረው የአንድነት ውይይት ወደ መገባደጃው መድረሱ ተገለጸም። ድርጅቶቹ አንድ እንዳይሆኑ ደግሞ የፌዴራል መንግስቱ በተለይ ለፋኖ ከፍተኛ አመራሮች ከፍተኛ ገንዘብ በመመደብ እየሰራ እንደሚገኝ ለአምዛራ ሚዲያ የደረሰው መረጃ ያስረዳል። ከሰሞኑ በተለይ በሸዋ የሚንቀሳቀሱ የፋኖ አመራሮችና በወሎ የሚንቀሳቀሱ የፋኖ አመራሮች በጋራ የጀመሩት የአንድነት ውይይት ጥሩ ውጤት እየታዩበት ሲሆን በተለይ ሁለቱም ድርጅቶች የሚታገሉት ለአንድ ዓላማ እንደሆነ መግባባት ላይ የደረሱበት እንደሆነ ለመከታው ማሞቅርበታለን እያሉ አንድ ምንጭ ለአምዛራ ሚዲያ ተናግረዋል። መከታው ማሞ በአንድነቱ ዙሪያ የማያወላውል አቋም ይዟል ያሉንም ምንጩ ለአንድነቱ እንቅፋት ይሆናሉ የሚሉ የአፋድ አመራሮችን ከስራ እስከ ማገድ የመድረስ እርምጃ ለመውሰድ ተዘጋጅቷል ብለዋል። እስክንድር ነጋ በመርህ ደረጃ አንድነቱን የሚቀበለው በመሆኑ በትግል መስመር ደረጃ የአማራ ብሔርተኝነት ለመቀበል የተቸገረ ይመስላል ያሉት ምንጩ የማሳመንና የማግባባት ስራው ተጠናክሮ መቀጠሉንም እርግጠኛ ሆነው ተናግረዋል። አንድነቱ የዘገየው በተለይ ፌዴራል መንግስቱ የሚሰራው የመነጣጠር ስራ እንደተጠበቀ ሆኖ የእስክንድር ነጋ አቋምም እንደ አንድ ችግር እንደተነሳ ነው ምንጩ የተናገሩት። ከወራት በፊት አፋድ ባዘጋጁ የአንድነት ጉባኤ ላይ አቶ እስክንድር ነጋ በሳቸውና በዘመነ ካሴ መካከል የአንድነት ንግግሮች መጀመራቸውን አስቀድመው ያን ያክል በፍጥነት ይሳካሉ የሚል ተስፋ ማድረግ እንደማይገባ መናገራቸው የሚታወስ ነው። ዘመነ ካሴ በበኩሉ ሰሞኑን ባስተላለፈው መልእክቱ ድርጅታዊ አንድነታቸውን ለማምጣት በትጋት እየሰሩ መሆናቸውን አስቀድመው በቅርቡም ይፋ እንደሚሆን ተናግረዋል። እንደ መረጃ ምንጩ ገለጻ ከሆነ ደግሞ የታችዩ አመራርና ሰራዊቱም ስለ አንድነቱ አብዝቶ መጠየቅ ጀምረዋል። የመከላከያ ጀኔራል ወደ አሰብ ከሚደረገው ዘመቻ በፊት የፋኖ ኃይሎችን ሙሉ ለሙሉ መደምሰስ እንደሚገባ ተናገሩም። የምስራቅ እዝ ዋና አዛዥ ሌተናል ጀኔራል ማምር ተስማ የፋኖ ኃይሎችን መደምሰስ የውጭ ጠላቶችን በር መዝጋት ነው ሲሉ ተናግረዋል። ወቅታዊ ሰሞነኛ ጉዳዩ ላይ በመከላከያ ገጽ ቀርቦ ማብራሪያ የሰጡት ጀኔራሉ ተልእኳቸው የሀገርን ሉዓላዊነት በማስከበርና የሀገር ሉዓላዊነት አለማስደፈር ስለመሆኑ አብራርተዋል። የሀገር ሉዓላዊነት ለማስከበር የባዕዳን ተልእኮ ተሸካሚ ባንዳ ያሏቸውን የፋኖ ኃይሎች መደምሰስ እንደሚገባ አስቀድመው የውጭ ጠላት ባዕዳንን እጅ መቁረጥ ይገባል ብለዋል። የፋኖ ኃይሎች የውጭ ጠላቶች እጅ ናቸው ያሉት ጄኔራሉ እነዚህ እጆች በመቁረጥ ማምከን እንደሚገባ በድፍረት ተናግረዋል። ወደ አማራ ክልል ከገቡበት ጊዜ ጀምሮ የታሪካዊ ጠላቶቻችን ጉዳይ አስፈጻሚ ሲሉ የጦሯቸውን ኃይሎች የከፈቱባቸውን ጥቃት ስለመመከታቸው ማብራር ተዋል ወደ ኤርትራ ከሚደረገው ጦርነት በፊት የፋኖ ኃይሎችን መደምሰስ ግድን ያሉት ጀኔራሉ ተልእኳቸው ባንዳዎቹን መደምሰስ ብቻም ሳይሆን እሳቱን ወደ ጠላት ማዞር ጭምር ነው ብለዋል። ባንዳ ሲሉ በጠሩት የፋኖ ኃይል ላይ የሚተኮስ ጥይት ከፋኖዎቹ በማለፍ የውጭ ጥላቶችን ጣት መቁረጥ ይኖርበታል ብለዋል። በየትኛውም የሀገሪቱ አካባቢ ያሉ የባዳን ተልእኮ የተሸካሚ ባንዳ ሲል የጦሯቸው አማጺ ኃይሎች በመደምሰስ የኢትዮጵያን ለማፍረስ እየተዘጋጁ የባዳን እጆች ጭምር እንቆርጣለን ብለዋል ጀኔራል መሀመድ ተሰማ። ይህ በእንዲህ እንዳለ በርካታ ቁጥር ያላቸው የአድማ ብተን አባላት ለፋኖ ኃይሎች እጅ መስጠታቸውን ተከትሎ አቶ አረጋ ከበደ ፍርሃት ውስጥ መግባታቸው ተመላከተም። ከሰሞኑ በክልሉ ርዕሰ መዲና ባህር ዳር አቶ አረጋ ከበደ በኩል ወደ ኤርትራ ትዘምታላችሁ የተባሉ የአድማ ብተና አባላት በገፍጃቸው ለፋኖ ኃይሎች እየሰጡ ስለመሆናቸው ተመላክቷል። የፋኖ ኃይሎች ደማቅ ወታደራዊ አቀባበል ያደረጉላቸው አባላቱ እኛ ትጥቅ ለመቀበል ነው አድማ ብተናን የተቀላቀል ነው ስለማለታቸውም ተነግሯል። አሁን ትጥቃችንን አግኝተናል የወገናችንንም እምባ ለማበስ ከፋኖ ኃይሎች ጋር ተሰልፈናል፣ ሲሉ ቃል በቃል ተናግረዋል ያሉን አንድ ምንጭ የአድማ ብተና አባላቱ የተላላኪ ተላላኪ አንሆንም በሚል በህዝባቸው ላይ የተደቀነውን የህልውና አደጋ ለመመከት ከወንድሞቻቸው ፋኖች ጎን በግልጽ መቆማቸውን እያሳወቁ ስለመሆናቸው አክለዋል። ባለፉት ሁለት ሶስት ቀናት ውስጥ ብቻ በምዕራብ አማራ ቀጠና በርካታ ቁጥር ያላቸው የአድማ ብተና አባላት ከነ ሙሉ ትጥቃቸው አጼ ቴዎድሮስ እዝን የተቀላቀሉ ሲሆን፣ በተመሳሳይ መልኩ በምስራቅ አማራ ወሎ ቤት አማራ ቀጠና በያዝነው ሳምንት ብቻ ቁጥራቸው ከ አስራ አምስት በላይ የሚሆኑ የአድማ ብተና አባላት ሙሉ ትጥቃቸውን እንዲያዙ ከስምሪት ቀጠናቸው እየጠፉ ፋኖን መቀላቀላቸውን የወጡ መረጃዎች አስረድተዋል። ከአድማ ብተና አባላቱ መካከል አንዳንዶቹ ክላሽ ብቻ ይዘን ፋኑን አንቀላቀልም በሚል ስናይፈር ብሬን፣ እንዲሁም ሌሎች አድማ ብተና የይዟቸው የነበሩ የጦር መሳሪያዎችን እየያዙ የፋኖ ኃይሎች ወንድሞቻቸው ጎን እየቆሙ ናቸው ተብሏል። በዚህ ክፉኛ የተደናገጡት የባሪን አመራሮች በዚህ አይነት የራሳችን አጃቢዎች ገድለው ሊጠፉ ይችላሉ በሚል የኦህዴድ ብልጽግና አዳዲስ አጃቢዎችን እንዲመድቡላቸው መጠየቃቸው ነው የተሰማው። በአማራ ክልል ከቆቦ ከተማ በቅርብ ርቀት ላይ በተደረገ አውደ ውጊያ በርካታ ቁጥር ያላቸው የፌዴራል መንግስቱ የጸጥታ ኃይሎች ሙትና ቁስለኛ ስለመደረጋቸው የወጡ መረጃዎች አስረዱም። ከፋኖ ኃይሎች ኢህአዶች መካከል የሀውጃን ክፍለ ጦርና አሳምኖ ክፍለ ጦር ኢህአዶች በጥምረት ልዩ ስፍራው ጮቢ በር ላይ ባደረጉት ተጋድሎ ድል ተቀዳጅተናል ብለዋል። ህዳር ስምንት ቀን 2018 ዓ ም ከቀኑ ዘጠኝ ሰዓት ጀምሮ ራያ ቆቦ ጮቢ በርና አዩብ አካባቢ ተደርጓል በተባለው ተጋድሎ በርካታ የፌዴራል መንግስቱ የጸጥታ ኃይሎች ሙትና ቁስለኛ በማድረግ የማጥቃት እቅዱን አክሽፈውታል ነው የተባለው። የፌዴራል መንግስቱ ሰራዊት ከመሸገበት ጮቢ በር ወደ አዩብ መድፍ ቢኤም ሞርተርና ዙ 23 በመያዝ ማጥቃት ያደረገ ሲሆን የሁለቱ ክፍለ ጦር ሃዶች በጥምረት ባደረጉት የመከላከልና የመልሶ ማጥቃት አመራሮችና የቡድን መሳሪያ ተኳሾችን ጨምሮ በርካታ ያለ ሙትና ቁስለኛ በማድረግ ወደ መጣበት ጮቢ በር መልሰውታል ብለዋል ምንጮቹ። ቀን 9 ሰዓት ተጀምሮ እስከ ምሽቱ ሁለት ሰዓት ተኩል ድረስ በዘለቀው ውጊያ በርካታ ሰራዊቱ የተመታበት የፌዴራል መንግስቱ የጸጥታ በአምቡላንስ ና በኦራል ቁስለኛ ወደ ወልዲያ እያመላለሰ ባለበት ሁኔታ ቆቦ ከተማ አካባቢ አንድ ባጃጅና ሁለት ብስክሌቶችን በመግጨት በሰው ሕይወትና በንብረት ላይ ጉዳት አድርሷል ብለዋል። ምንጮቹም ተደርጓል በተባለው ተጋድሎ ከባድ ሽንፈት የደረሰበት ሰራዊቱ ህዝብ በሚበዛባቸው የመኖሪያ አካባቢዎች ማለት ምራያ፣ ቆቦ፣ አማያ፣ አዲስ አለምና ቢጭሮ የሚባሉ አካባቢዎች እንዲሁም ራያ አላማጣ፣ ኮቢ፣ ቀረንሳና ቦታ ማርያም የተለያዩ ከባድ መሳሪያዎችን በማስወንጨፍ ሶስት ሰዎችን በከባድ ሁኔታ ያቆሰለ ሲሆን በእንስሳቶችና በቤት ንብረትም ላይ ጉዳት አድርሷል ብለውናል። አንድ የዓይን እማኝ ሽመልስ አብዲሳ አስደንጋጭ የተባለ ደብዳቤ እንደ እንደደረሳቸው ተመላከተም። ርዕሰ መስተዳድሩ አዙር የደረሳቸው ደብዳቤ ተከትሎ ለመወያየት ዝግጁ መሆናቸው የተገለጸ ሲሆን እንደ መረጃ ምንጩ ገለጻ ከፍተኛ ፍርሃት ውስጥ ወድቀዋል ተብሏል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራልስ ኮንግረስ ኦፌኮ በኦሮሚያ ክልልና በኦሮሞ ብሔረሰብ መጻይ ሁኔታ ላይ ከኦሮሚያ ክልል ርዕሰ መስተዳድር ፕሬዝዳንት ሽመልስ አብዲሳ ጋር ለመወያየት ቀጥሮ እንዲያዝላቸው ለፕሬዝደንቱ ጽህፈት ቤት ማክሰኞ ህዳር 9 ቀን በጋራ ብጻፉ ደብዳቤ ጠይቀዋል። ለሽመልስ አብዲሳ ጋር የላኩት የኦነግ ሊቀመንበር ዳውድ ኢብሳና የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ስለመሆናቸው የወጡ መረጃዎች አስረድተዋል። ሁለቱ ፓርቲዎች ከሽመልስ ጋር ለማድረግ የጠየቁት ውይይት በክልሉ አሁን የሰላምና የጸጥታ ጉዳይ ላይ ሊያተኩር እንደሚችል ማምዛራ ሚዲያ ከምንጮቹ ሰምቷል። የክልሉ መንግስት ለሁለቱ ተቃዋሚ የፖለቲካ ፓርቲዎች በተደጋጋሚ ይህን ወይ ጥሪ ሲያቀርብ እንደነበር የሚታወስ ነው። ኦነግ ኦፌኮና ስምንት ያህል ተቃዋሚ ፓርቲዎች ጋር በቅርቡ ባወጡት የጋራ አቋም መግለጫ ቀጣዩ ሀገር አቀፍ ምርጫ ከመካሄድ በፊት መንግስት ትጥቅ ካነገቡ ቡድኖችና ከሌሎች የፖለቲካ ኃይሎች ጋር ሁሉን አቀፍ የፖለቲካ ውይይት የማድረግና በአገሪቷ የተለያዩ አካባቢዎች የሚካሄዱ ግጭቶችን ማስቆምን ጨምሮ ሰባት ቅድመ ሁኔታዎችን በቅድመ መሟላት አለባቸው የሚል አቋም ማንጸባረቃቸውም አይዘነጋም። ምክር ቤቱ የአማራ ክልል ያሳለፈው አዲስ ትምህርት ፖሊሲ ተቀባይነት የለውም ሲል ባወጣው መግለጫው አስታወቀም። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክር ቤቱ የአማራ ክልል ትምህርት ቢሮ ከሙስሊም መሪ ተቋም ጋር ሳይወያይ ሙስሊም ተማሪዎች በግዳጅ ግዕዝ ቋንቋ እንዲማሩ ውሳኔ ማሳለፈው በፍጹም ተቀባይነት የለውም ሲል ባወጣው መግለጫው አቋሙን ገልጿል። ምክር ቤቱ የክልሉ ትምህርት ቢሮ በውሳኔ ላይ የእርምት እርምጃውን እንዲወስድም ጠይቋል። የትምህርት ቢሮ ውሳኔ የሙስሊሙን ማህበረሰብና የሙስሊሙን ተቋማት በገለለ መልኩ የተላለፈ ነው ያለው ምክር ቤቱ ውሳኔው ክልል የገጠሙትን ውስብስብ ችግሮች ይበልጥ ያወሳስባል በማለት አስጠንቅቋል። ምክር ቤቱ በትግራይ ክልል የሚገኙ አንዳንድ ትምህርት ቤቶች ሙስሊም ተማሪዎችን በኢስላማዊ አለባበሳቸው ምክንያት ከሁለት ዓመታት በላይ ከትምህርት ገበታ ሲያግዱ ትምህርት ሚኒስቴር ተማሪዎች ወደ ትምህርታቸው እንዲመለሱ ምንም አይነት ጥረት አላደረገም በማለትም ወቅሷል። ኢስላማዊ አልባሳትን ለብሶ መማር ህገ መንግስታዊና ሃይማኖታዊ መብት መሆኑን ምክር ቤቱ በመግለጽም ትምህርት ሚኒስቴር አንዳንድ ትምህርት ተቋማት ሙስሊሞችን በኢስላማዊ አለባበሳቸው ሳቢያ ከትምህርት የማፈናቀል ድርጊታቸው በአስቸኳይ ሊያስቆም ይገባል ብሏል። እነዚህ ችግሮች ዘላቂ መፍትሔ የሚያስፈልግ ኮሚቴ ማቋቋሙንም ነው ምክር ቤቱ ያስታወቀው። ለአሁኑ የነበሩ መረጃዎች ተጠናቀዋል። ስለምትከታተሉ እናመሰግናለን። ጤና ይስጥልኝ።